አረ እና አብርሽ ማለት ነው በጣም ነው እንደምትዋሹት እንደ ውሸት አላበዛም እንደ በጣም እየዋሻችሁት ትገኛላችሁ። ክርስቶስ ነን በጣም ከመነገራችሁ በላይ ማለት ነውና ሳትፈቱ ተፈትን አልትላላችሁ ግን ሌላ ቦታ ላይ ቀርሳችሁ ያስቀመጣችሁ ቪዲዮዎች ትንሽ ትንሽ ቪዲዮ እየወጣ ነው። እንደምናችሁ ነው እንደ ሞልታት ያዙ። በእናታችሁ ይበቃችኋል። እንዴት ብላሰው እኔ ብላችሁ ቡታ ጀራዎች ማለት ነው። ለብር ብቻ ነው የምትኖሩት ሁላችሁ። ምን ይኮግርም ነው የምትሉኝ እግዚአብሔር ነን ለብር ብቻ ነው እንደምትኖሩት። እና ምንድነው ክብር ቤቶች ናቸው እንዴ? እናንተ ሳት ታሉታ ተጣልተናል ተለያይተናል ትላላችሁ። አስመሳዩላ እንዴ! ለምንድን ነው የምታስመስሉት? ምን አርጋል? ምንድነው የምታገኙት ጥቅም አለ ነው? ካለስ ኩሽ ይበሉ። በረብርሽዬ እኔ እኮ ግራ ቀባኝ። እግዚአብሔርን እንዴት እንዴት ነው ግን የምታደርጋችሁ? እናታችሁ እንዴ? ምንድን ነው እናንተ እናንተ ቀልድ ነው እንደያዛችሁት? የጭቃ ቦታ ነው? አረ ለሁሉም ነገር ክብር ኖራችሁ፣ እግዚአብሔርን ለወደንሳችሁ ክብር ኖራችሁ፣ ለቤተሰብ ክብር ኖራችሁ። ብር እኮ ምናልባት ነገ የጣላችሁ የምትሉት ብር ነው። ብር እኮ ነገ ከእናንተ ጋር አይኖርም። ኦኬ፣ ዛሬ ፍርድ ቤት ሄዳለች። ፍርድ ቤት ላይ ነገሮች እንደዚህ እንደዚህ የማይሆን ነገር ተፈጠረ፣ ምናምን ምናምን ምን ይሄ ነው ደረ ማስመሰል ይበቃል። አንዴ ተኝተናል አሙናል ብላችሁ ተኝታችሁት ይመጣላችሁ። አንዴ ደግሞ ፍርድ ቤት ነው፣ አንዴ ደግሞ ፖሊስ እየመጣ ነው ትላላችሁ። ሙድ ማያዝ አይበቃም። በጣም ሙድ ያዛችሁ እኮ እኛ ላይ ክርስቶስን ዋይ ማ ብራዘር የምንድን ነው አልገባኝም። እኔ እኮ ግራ አገባኝ፣ እግዚአብሔርን። እኔ የምሬ ራስ ወዳድ ናቸው እግዚአብሔርን። እነኚህ ዩቶኩሮች በጣም ራስ ወዳዶች ናቸው። ፖሊስ ማታ ተፋተን ወረቀት ያንፈረምኩ ሰጠዋት። የውሸት ጥግ አረ በዛ ውሸት

እና ለነገያችሁ ያስቡበት። ብሩ እኮ ያልቃል፣ አብሯችሁ አይኖርም። ነገ ብትሞቱ የምትቀበሩት አራት ማዛን ላይ ነው አለ። እና ነገያችሁ መኖሩ አትርሱ። ገባችሁ? ወደ ለነገ እንደምትኖሩ አትርሱ። ኦኬ። ነገ ሰው ያያሉኩ እንደይ በቃሉኩ በጣም ማሽከበጣችሁ በውሸት ብቻ በውሸት ብቻ ቢሄድ ደሞ ስራ አይሰለቻችሁም እንዴ? ሁሌ በውሸት አረ በስማም ወፍ የሚረብርሽ የበቃ የበቃ ለእግዚአብሔር። አሁን እኮ ሄርሜላም እየቀረበች ይካለች ነገሽ ምን ነገር ቢፈጠር ምን ትሆናል? አፍቅር ከካሎ ቢትል ምን ትሆናል? ተቀበላለሽ ወይ ምንድነው? እሷን ጋር ሄዳ ሄዳን ተን እንደምታፈቅር እርግጠኛ ነኝ። ክርስቶስን ታያላችሁ ቆዩ እግዚአብሔር አሁን ሄርሜላ ትንሽ ቆይታ ትንሽ ከቆየች ማለት ነው አብሬሽን እንደምታፈቅር እርግጠኛ ነኝ። እኔ ገባችሁ፣ በጣም ነው የምትወደው። አይታችሁ ታል እንዴት እንደምታረግ እንዴት ሶ ስለዚህ ያ ነገር ደግሞ ነቅቴ ማወቅ አለብ ደግሞ ና የእግዚአብሔርን እንዲያ ሁሌም እንደ ልጅ ማጃጃ ላይ በቃችሁ። ሁሌ እንደ ልጅ የምታደርጉን ነገር ሁሉ እንደ ልጅ ነው የሚያደርጋችሁ ወይ ዲሜ ሳይደርስ ተጋብታችሁ ነው። አንድ እውቀት ያለው አንድ ጭንቅላት ያለው ሰው የለም ቤታችሁ ላይ? እሺ አንተ ልጅ ነው ንበል፣ ስቲ ሩታስ ሩታ ልጅ ነች ንበል። አንተስ እሺ እንደምንኖር ምን ይሄ አረባናታችሁ ታው ለብር ለዶላር ብቻ ትኖሩ እንካን እናንተ ላይ ማ እሳት ነው የእንትን ያነባችሁ ለብር ብቻ ለማንኛውም ማለት ነው ውሸት አትዋሹ ሁሉ እናንተ አብራችሁ እንዳላችሁ ነው እርግጠኛ ነኝ ቡታ ጀራ ሄዳችሁ ሩታም ቡታ ጀራ ላይ ነሽ ምን ለማስከለ ማለት ነው አትዋሹ እሺ ውሸት አያስፈልጋችሁ ገባችሁ ብዙ ሰርጎችን ይሁለ ብዙ ሰርግ እነን ቡታ ጀራ ለሱ ሰርግ ተገዳ ተግዟል ያም ደግሞ ቪዲዮ ተቀርጿል ግን አልተለቀቀም ምንድን ነው ባናቅም ሶ ውሸት ባትዋሹ ጥሩ ነው። በጣም እየዋሻችሁት ትገኛላችሁ። ውብ በጣም ይደብራል። ኦኬ ለነገያችሁ አስቡበት። ኦኬ ለልጆቻችሁ። ሸዋ ደውላ ማንካስ አይደብራችሁም እንዴ? ሁሌ ይሄ መጨቃጨቅ። ወረቀት ፈረምኩ ፖሊስ እየመጣ ነው ነገ ልያዝ ነው ብላች ትላላችሁ። ወይም ይዘው እንዴ? ሰላም ሰላም። ውድና የተከበራችሁ ውድ ጫና ላይ ቤተሰብ እንዴት ናችሁ?

እና ለማንኛውም የማይቻል ነው። በውሸት የሞላ አለም ላይ ነው ያለነው አሁን ላይ እግዚአብሔር። እውነት የሚያወራው ሰው የለም፣ ለነገ ብሎ ማሰብ ሰው የለም። ሁሉም ብቻ ዛሬ የሚያልፈው ዛሬ ተጠቅሞ የሚሄደው ለብር ብቻ ነው እየተጨነቀ ያለው ማለት ነው። ለምንድን ነው አልገባኝም። ምን አረ በጣም የዋሻቸው ነው። ምድረ ሰገጤዎች ሁ ሰገጤ ናቸው። ጌታ ሰገጤ። ቤቴን ሰብስክራይብ አድርጉልኝ። ለማንኛውም